ቤተሰብ ፈለገ ዳጣ ቀጣይ ክፍል። ሰላምዬ አርግዛለች። ሰላምዬ ከማን አርግዛ ይሁን? ማርታ በጣም ተጨንቃለች። መጀመሪያ ቤት ውስጥ ያየችው ኤቢ ናት፣ እንዲሁም ናታን። ናታንም ጠይቋት ነበር። ሰላምዬ ግን እርጉዝ ትመስያለች ብሏት ነበር። ሰላምዬ ደንገጥ ብላ ነበረ። ነገር ግን ኤቢ ሲጠይቃት ሰላም በጣም ነው የደነገጠችው። ሄዳለ እናቷ ነገረቻት። እናቷም በጣም ተናዳ ወደው ሰላምን ጠራቻት። ምክንያቱም ሰላም ከዚህ ቤት ወጣ አታቅ ሄዳ አታቅም እኔ እቻ ተላቅም ከዚህ ቤት ስትወጣ እንዴት አረገዘች? በጣም ነገረኛ ናት። በጣም ነገረኛ። ምክንያቱም እናቲቱ እስከዛሬ ድረስ አላየችው ያየቻት ኤቢ ናት። በጣም አፋጠጠቻት። ማርታም በጣም ደነገጠች። ከዚህ ቤት ወጣ ካላወቀች፣ የትም ካልሄደች ኬት አረገዘች የሚለው ነገር ጥያቄ ሆኖባት ነበር። በጣም ደንግጣ እየጠይቀቻት ነበር። አብረን ስላሳለፍናቸው ነገር ሲቲ ንገሪኝ፣ ኬት ነው ያረገሽው ብላ ጠይቀቻት። ሰላምን ነገረቻት ከቤት ከውጪ የማቆል ልጅ ነበረ በስልክ እናንተ በሌለችበት ሰዓት ቤቱ ሂጅ ነው ብላ አሳረፈቻት። ማርታም በውስጧ በጣም ብዙ ነገር ጠርጥራ ነበር። ምክንያቱም የምትጠረጥረው ባህላዋን እንዲሁም ናታን፣ ሌላ ወንዴ የለም እዛ ቤት ውስጥ ስለዚህ በጣም ተሰዝታ አልቅሳ አምላኬ ይቅር በለኝ ብዙ ቦታ ነው የቆምኩት ብዙ ቦታ ነው የተጠራጠርኩት ብላ አለቀሰች። ሰላምዬ በጣም የምታሳዝን ሴት ናት። ምክንያቱም ሰላም የሆነ የማትናገረው ነገር ተናግራ የማታቅ ነገር ውስጥ በልቦ የያዘች ትመስላለች። ምክንያቱም ለዳጣም ልታወራ ትፈልጋ ነበረ ከዚህ በፊት ነገር ግን ዳጣ የአንች እሳ ትነግሪኝ የራሴን ልነግርሽ አልችልም መጀመር፣ አንቺ አውሪኝ ስለአንቺ ህይወት ብላት ነበር ዳጣም ያው ስለምትፈራ ወይንም ሌላ ሰው እንዳይሰማ ስለምትፈልግ ዝም አለቻት። ስለዚህ ሰላም የሆነ ውስጥ ያለ ነገር ይመስለኛል ሳስቦ ሳስቦ ዳጣ የሰላም ልጅ ትመስለኛለች። ምክንያቱም እናትና ልጆች ይመስላሉ። ሰላምን ስታያት በጣም ነው የምትደነግጥላት፣ በጣም ነው የምትሳሳላት። ዳጣም እንደዛው ምክንያቱም እናትና ልጅ ያው ልባቸው ስለሚታዋወቅ ምናልባት ዳጣ አባቷ በቅርቡ እናቱን ፈልጎ እንደሚያገናኛት ይመስለኛል። እናቷ በህይወት ያለች ነው የምትመስለኝ። የዳጣ እናት የደረጀ ባለቤት ማርታ የሰማች ቀን ግን ጉድ ነው። ምክንያቱም ትዳሯ ላይ ምንም ነገር እንድገባ አትፈልግም። በትዳሯ ውስጥ ምንም ነገር እንድሰማ ኮሽታ አትፈልግም። የዳጣ ነገር የተሰማ ቀን ግን የአብ የሞቀ ጎጆ የሞቀ ትዳር የሞቀ ቤት ምን ይሁን? እንዴትስ ትረዳለች? እንዴትስ ትቀበላለች። በእርግጥ ዳጣ በጣም ጎበዝና ጥሩ ልጅ ናት፣ ፈጣን የሆነች ውሃንም፣ እሷ እየጠበቀቻት ነው ያለችው። ውሃ በትምህርት ቤቷ ውስጥ በጣም መጥፎ ልጅ ወይንም ጥሩ መንገድ የማያሳያት ልጅ አለ፣ ከሱ በጣም እየተከላከለች ትገኛለች። እናትና አባት እንኳን ልጅቷ በጣም ሞኝ በጣም በቃ ምንም የማታቅ እንደሆነች እያወቁ ስልኳን እንኳን አይ ከማን ጋር ነው የምትለው ምንድን ነው የሚለውን ነገር ዳጣ ናት የደረሰችባት። ትንሽ ከቆየች ወደ ሌላ ቦታ ቴድ ይሆናል። ምክንያቱም ምንም ስለማታቅ ለማንኛውም ሰላምዬ ራሷን አሟታ በጣም ስላለቀሰች ሰላም ከማን አርግዛ ይሁን የሚለው እኔ ራሴ ጥያቄ ይሆንብኛል። ሰላም የዋሸችው ነገር አለ ያሁን ነው። ምክንያቱም ከውጪ በስልክ የምታውቅ ልጅ ወይንም ከውጭ የተዋወቀች ሰው አይመስለኝም። ናታን እንዳልጠራጠረው ናታን በጣም እንደ ልጇን የምታይ እሱም ደግሞ እንደ እናት አድርጎ የሚያየትና የሚያዝንላት ልጅ ነው ምናልባት አቶ ደረጀ የው ለማንኛውም ወደፊት እንግዲህ እርግዝና ምን አይደበቅም፣ አሉ ስለሚወጣ ምንደርስበት ይሆናል ሰላምዬ። ግን የዳጣ እናት ብትሆን እንደኔ የጓጓችሁ እንደኔ የናፈቃችሁ ናታንና ኤቢ። ኤቢ አሁንም ናታንን ወደ ራሷ ለማምጣት ትፈልጋለች። ናታን ግን ዳጣን ለማስቀናትን የቀረባት ከኤቢ ጋ ሲቀራረብ ወይም ደግሞ ሲጫወት ዳጣ አይታ እንድትቀና ቀና ፊቷ የሷ ፊት ለማየት ነው እንጂ መቼም ቢሆን የሚቀርባት አይመስለኝም። ምናልባት ወደፊት እንደምንም ብሎ ከቀረባት አላቅም። ዳጣሻ ምንም አይመስላትም? ምንም እንደፈለጉ ቢሆኑ ምንም መስሎ አይታያትም። እሱ ግን እናደዳል። ለምን ፊቱ አይቀየርም እሷ ደስ ነው ምላት እየሳቀች ምናምን ነው። ናታን ግን ለምን አትናደድም? ፊቷ መለወጥ አለበት፣ መቅናት አለባት። ሊያስቀናት ፈልጎ ነበር። ዳጣ ግን ኤቢና ናታ ነብሮ እንዲሆኑ ነው የምትፈልገው። ያንን ያለፈውን ወይንም ደግሞ የተጻጻፉትን እንደምንም አልቆጠረችም። በቃ እረሳችሁ፣ አለፈችሁ። ናታን ግን እዛው ነው ያለው። መጨረሻ ዳጣ ጋር ወደ ዳጣ ይመጣ ይመስለኛል። እንዲህ አብሮ የሚቀጥሉ አይመስለኝም። ወይ ደግሞ የተወሰነ ከኤቢ ጋር ቆይተው መጨረሻ ላይ ወደ ዳጣ ሚመጣ ይመስለኛል ለማንኛውም ውድ ቤተሰብ ሰላም መጨረሻ ምን ይሆን ኬትስ ነው የተረገዘ የሚለውን ነገር ለማወቅ እንግዲህ እንጠብቃለን ሰላምዬ መልካም ልጅ ናት መልካም ሰው ናት የዳጣ እናት ብትሆን ምኞታችን ነው መልካም ቆይታ ይሁንላችሁ ውድና እየተከበራችሁ ላይክ አድርጉ የሚቀጥለውን አብረን እንድንከታተል መልካም ቆይታ ይሁንላችሁ። ባይ ባይ።